ዳጣ ክፍል 12። በክፍል አስራ አንድ እንግዲህ ሁላችሁም እንዳያችሁት ዳጣ ከዛ ቤት ከወጣሽ በኋላ አባቷ ሄዶ አምጥቷታል ማለት ነው፣ ወደ ቤት መልሷታል። ግን አንድ ከባድ ነገር ተፈጥሯል። እስከ ዛሬ አብጌል የዳጣና አባቷን የዲኤንኤ ምርመራ እንዳደረገች አባቷ አያውቅም ነበረ። ሁለቱንም በአንድ ላይ አድርጎ ምን እንዳጣላቸው ና ለምን እንደሚጣሉ ከጠየቃቸው በኋላ ሁለቱንም ሰላም እንዲፈጥሩ ና ከዚህ በኋላ መጣላት እንደሌለባቸው ከመከራቸው በኋላ፣ ነገር ግን ከዛ በፊት ዳጣ ሊያመጣ ሲሄድ ሰላም የሰጠችው አንድ ወረቀት ነበር። ይህ ወረቀት እንግዲህ የዳጣና የአባቷ የዲኤንኤ ምርመራ ነበር። ማርታ ወረቀቱን ካየች በኋላ ወደ ቆሻሻ ስትጥለው ምናልባት ከጠቀመ ብላ ነበረ። ሰላም ይህን ወረቀት ያወጣቸው፣ ይህን ወረቀት አየ ማለት አባቷ የዲኤንኤ ምርመራ ማድረጋቸውን ያውቃል ማለት ነው። ይህን ማድረጋቸው ለሱ ያስደነግጠዋል። ማርታ ደግሞ የፈራቸው ይህን እንዳደረግን ካወቀ እኛ ስለጠረጠር ነውና ስላወቅንበት እንደዚህ አይነት ጥርጣሬ በአእምሯችን ስላሳደርን ስላሳደረን ይጣላናል፣ ትዳሬን ማጣት አልፈልግም የሚል ሀሳብ ያላት ማርታ ግን እኮ የዲኤንኤ ምርመራውን አብጌል ተሸውዳለች። ባትሸውር ኑሮ ማርታ እያወቀች ዝም አትልም። እኔ እኮ ማርታ ምናልባት እያወቀች ይሆን አለኝ፣ ትዳሯን ለማዳን ብላ ነው ዝም ያለችው ብዬ ነበር። ነገር ግን አብጌል የሰራችው አንድ ትልቅ ስህተት አለ። ምንድን ነው የዲኤንኤ ጸጉራቸውን ስትወስድ የአባቷን ትክክለኛ ጸጉር ወስዳለች ግን ደግሞ የዳጣን አልወሰደችም ለምን አልወሰደችም ካላችሁ ማበጠሪያው የሰላም ነበረ የጸጉር ማበጠሪያው የሰላም ስለነበረ የዳጣ ነው ብላ እንግዲህ ዳጣ ሳታበጥርበት ልታበጥር እንደወሰደችው ነበረ ወስዳ ይህን ምርመራ ያደረገችው እንደዛ በማድረጓ ለዳጣ ጥሩ ቢሆንም አብየል ግን በጣም ተሸውዳለች። ጥርጣሬዋ ልክ ቢሆንም ነገር ግን አወሳሰዷ ትክክል ስላልሆነ ተሸውዳለች። ስለዚህ ማርታ የዳጣና የአባቷ የዲኤንኤ ምርመራ ትክክለኛ አባትና ልጅ እንዳልሆኑ ስለሚያሳይ ማርታ አሁንም በቃ ደረጀ እንዳልሸወዳት ነው እያሰበቻለችው። አብጌልንም እንደዚህ በማድረጓ የውቀሰቻት የእውነቷን እንጂ ማርታ የእውነት ዳጣና ደረጀ አባትና ልጅ እንደሆኑ እያወቀች ዝም ብላቸው እንዳልሆነ ነው የተረዳሁት ማለት ነው። ሰላም ውድ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። እንግዲህ ዳጣ ክፍል አስራ አንድ ተለቋል። በክፍል አስራ ሁለት ደግሞ የሚፈጠሩትን የምናየው ይሆናል። በክፍል አስራ አንድ እንግዲህ አንደኛው የተፈጠረው ነገር ዳጣና ደረጀ የዲኤኔ ውጤቱ የእውነትም አባትና ልጅ እንዳልሆኑ የሚያሳይ ነው። ይሄ ደግሞ የሆነው አባትና ልጅ ሳይሆኑ ቀርተው ሳይሆን አብጌል ስታደርግ ምርመራውን ተሳስታ ነበር የወሰደችው የጸጉር የአባቷን እና የዳጣን ሳይሆን የአባቷንና ና የሰላምን ነበር ወስዳ ዲ ኤን ኤ ምርመራ እንዲደረግ ያደረገችው። ይሄ ደግሞ የተሸወደችው ዳጣ በያዘችው ማበጠሪያ እንግዲህ የእሷ ነው ብላ ነበር ጸጉሩን የወሰደችው ማለት ነው። ከዛ በኋላ የሰራችው ስህተት እንግዲህ አሁንም ውስጡ ያለውን እውነት እንዳይወጣ አድርጎባታል ማለት ነው። በሌላ በኩል ግን ማርታ ትዳሯን ለማዳን ነው ብለን ነበር፣ ግን ትዳሯን ለማዳን እንዳልሆነ አባትና ልጅ ቢሆኑ ደረጀ ከሌላ ሴት ልጅ ቢወልድ ትዳሩን እንደምታፈርሰውና ከእሱ ጋር መቀጠል እንደማትፈልግ ነበር ለዳጣ እየነገረቻት የነበረው። ዳጣ አንዳንዴ ውስጧ ስለሚያስብ አባቷ ትዳሩ እንዲበተንና እንዲረበሽ ቤተሰቡ ስለማታስብ አንዳንድ ጥያቄዎችን ለማርታ እያቀረበችላት ነበረ። ምናልባት አባዬ ከሌላ ልጅ ቢኖረው ምን ታደርጊ ያለሽ የሚል ጥያቄ ስታቀርብላት ማርታም ቢሆን ለምን ከኔ ነው እንጂ ሊኖረው የሚችለው ከሌላ ሴት እንዴት ሊኖረው ይችላል? ከኔ ጋር ሆኖ ከሌላ ሴት ሊሄድ አይችልም፣ አምነዋለሁ የሚል ሀሳብ ነበር እየሰጠቻት ነው። ግን እንደዛ ከሆነ ግን እስከ መጨረሻው እበት ነው አለው ትዳሬን የሚል ሀሳብ ነበር ለዳጣ የሰጠቻት። ዳጣም በዚህን ሰዓት በጣም ነበር የተደናገጠችው። ምክንያቱም አንድ ቀን ይታወቃል ይደረስበታል ብላ ስለምታስብ ስጋቷን ነበር እየጠየቀቻት እየነበረው ማለት ነው። ማርታ ግን የእውነት አባትና ልጅ ሆነው ከተገኙ ትዳሩን እንደምትበትነው ነው እንግዲህ እየነገረቻት እየነበረው። የደረጀ ልጅ መኖሩ ሳይሆን ያናደዳት ከሷ በላይ ሌላ ሴት መደረቡ ነው ሊያናድዳት እንደሚችል እየነገረቻት የነበረው። ሌላኛው ግን በጣም የሚያስደነግጠውና ና የማርታን ፍራቻ የነበረው ይህን የዲኤንኤ ምርመራ ማድረጓን አባትየው እንዳያውቅ ነው የምትፈልገው። ምክንያቱም ይህን ነገር ካወቀ አብጌልን ምን ሊያደርጋት እንደሚችል በደንብ ጠንቅቃ ስለምታውቅ። እሷ እንግዲህ ካየችው በኋላ መጀመሪያ ላለማየት ብትወስንም መጨረሻ ላይ ግን ለማየት ነበረ የተስማማችው። በመጨረሻም እንግዲህ ስታየው ውጤቱ እንደፈራቸው ሳይሆን በቃ ምንም እንዳልሆኑ አባትና ልጅ እንዳልሆኑ ካወቀች በኋላ ወረቀቱን እንግዲህ ጠቅልላ ወደ ቆሻሻ ነበር የጣለችው። ከጣለችበት ነበር አውጥታ እንግዲህ ሰላም ለዳጣ አባት ለደረጃ የሰጠችው የወረቀት ምናልባት ከጠቀማችሁ ብላ ነበረ የሰጠችው። እሱም እንግዲህ በሰዓቱ ለማየት ጊዜ ስለሌለው ዳጣን ለማምጣት ነበረ እንግዲህ ዳጣ ከሄደችበት ቦታ ያመጣት። ዳጣን እንግዲህ ወደ ቤቷ ከመለሰ በኋላ ከአብይል ጋር አስማምቷቸው ድጋሚ እንደዚህ ማድረግ እንደሌለባቸውና መጣላታቸው አግባብ እንዳልሆነ ወደፊትም እንዳይጣሉ። አሁን ላይ አብጌል ያደረገችው ነገር ተነቅቶባታል። ምክንያቱም እናትየው ደብቃለን ነበር እስከዛሬ። ነገር ግን ይሄ ወረቀት ከታየ አብጌል ጉዷ ይወጣል ማለት ነው። ምክንያቱም አባቷ እንደዚህ ማድረጓን ካወቀ ሌላ ጥላቻ ነው ሊኖረው የሚችለው። ምክንያቱም ከዛ በፊት ዳጣ እና እሷ በምን እንደተጣሉ ሲጠይቃት፣ እንግዲህ ወርቅ እንደሰረቀች ነበረ ልትነግረው ስትል እንደገና የደነገጠች እዚህ ላይ ነበረ ውሸቷ የተነቃበት። ምክንያቱም ከዛ በፊት ወርቁን አውቃ እሷ ሰርቃ ከዛ ዳጣ ሰረቀች እንዳስባለች ስለሚያውቅ ይህን ነገር ስለደበቅላት፣ ነገር ግን እሷ እንደማያውቅ አድርጋ ነበረ ልትነግረ ነበር። ከዛ በኋላ ነበር እንግዲህ እሷ ጥፋተኛ እንደሆነች እና እየበደለቻት እንደሆነ የነገራት። ከዛም በኋላ እሷ እንደምታስተካክልና ይቅርታ ጠይቀው ከሄዱ በኋላ ነበረ ሌላ መዘዝ የመጣው። እንግዲህ ይህን ወረቀት የማይበት ጊዜና ሰዓቱ ደርሷል ማለት ነው። ወረቀቱ ምን እንደሆን አይቶ ሊጥለው ነበረ። እሱ እንግዲህ ይህን ወረቀት ሲያይ ያልጠበቀውና ያልገመተው ነገር ነው ያገኙ ማለት ነው። የእሱና የዳጣ የዲኤንኤ ውጤት ነበረ። ውጤቱም እንግዲህ ውሸት እንደሆነ ሊያውቁ ነው ማለት ነው። እሱ ከዳጣ ጋር ሊያስመረምር ነበረ። አሁን ላይ ይህን ነገር ሲያውቅ ደረጅ ጥርጣሬ ሊገባበት ይችላል። ዳጣ ልጅ አይደለችም ብሎ ሊያስብ ይችላል። ምክንያቱም ይህን ነገር መጠርጠሯ አብዬ ሊያናድደው ይችላል። ግን ደግሞ ዳጣ አባቴ ነው ብላ እሱም ልጄ ነው ብሎ አምኗት፣ ነገር ግን እሱ ምርመራውን ካደረገ በኋላ ነበረ ብዙ ነገሮችን አስተካክላሉ ብሎ ያሰበው ስለዚህ፣ ይሄ ነገር ደረጀና ዳጣን መሀል ያለውን ነገር ሊያሻክር ይችላል። ምክንያቱም ልጅናት ብሎ አምኖ ነበረ። ነገር ግን ይሄን ነገር ሲያይ ውጤቱ ውሸት እንደሆነ ሲያቅ ምናልባት ውስጡ ሊያሻክረው ይችላል። አሁን ላይ ደረጀ የእውነት ዳጣ ልጅ አይደለችም ብሎ ያምናል ይሄን እኔ ውጤት ካየ በኋላ፣ ወይስ ደግሞ አላምንም ብሎ ድጋሜ በራሱ መንገድ የሚሞክር ይመስላቸዋል። ይህንን ለእናንተ ትቸዋለሁ። ከዛ ውጭ ግን አብጌልን ምን ሊያደርጋት ይችላል? በምን እንደጠረጠረች ምን አስባ እንደዚህ እንዳደረገች እንደ ማርታ መስቀለኛ ጥያቄ ይጠይቃታል ወይስ ደግሞ ዝም ብሎ ያልፋታል ብላችሁ ታስባላችሁ? ይህንን በቀጣይ ክፍል ነው የምናየው። ማርታ በተለይ በጣም ነበረ የደነገጠችው፣ ምክንያቱም ይህን ነገር ማድረጓን እሷ ደብቃላትና ሸፍናላት ነበረ። ነገር ግን እሱ እንደዚህ ማድረጓን ሲያቅ አብጌል ላይ ጥላቻ ሊያሳድርበት ይችላል። ከዚያ ውጭ ግን በዳጣና በሱ መካከል ያለውን የአባትና የልጅ ቅርርብ ምናልባት ሊያሻክርባቸው ይችላል ብዬ አስባለሁ። ምክንያቱም እነሱ አባትና ልጅ እንደሆኑ ነው የሚያውቁት። ግን የእውነት ሳይረጋገጥ አናምንም ብለው ነው